እጅግ በጣም የሚወደው ለነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ይሄ ነው እያላችሁ፣ ፕሊስ በሰው ህመም ላይ ሌላ ህመም አትጨምሩ። በቃችሁ በሰው ሰዓት ላይ ነበሩ የተባሉ የተያዙ ሰዎችም ስላሉ ህግ እየተከታተለ ነው። ጉዳዩ በህግ እጅ ተይዟል። ገዳዮች ደግሞ የሳውዲ ፖሊስ ዛሬ በሰማሁት ነገር በጣም ደስ ብሎኛል። በቴዲ መገደል ዙሪያ ብዙ ነገር እየተወራ ነበረ። ትክክለኛውን እውነታውን ብሬክስ ተናግሯል። እስክቴ ማስደምጣችሆናል። በመጀመሪያ ግን ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩት። አሰላሙ አለይኩም ወረመቱለሂ ወበረከቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ሰላም ነው። አላስ ሆኖታላ ብያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በቴዲ መገደል ዙሪያ ብዙ ነገር ተናግሬ ነበረ። ትናንትና በጣም ተሰምቶኝ እሱ ምንድነው ሬሳ ወደ ሀገር ይግባ ተብሎ ፕሮሰስ ሲጀመር እንዴት የእሱ ገዳዮች ሳይያዙ ለምንድነው ሬሳ ወደ ሀገር የሚገባው ሀቁ ሳይገኝ ብዬ ቪዲዮ ሰርቼ ነበረ። ብዙዎቻችሁ ደግሞ በእኔ ሀሳብ ላይ ተስማምታችሁ ኮመንት ያስቀመጣችሁልኝ አላችሁ ማለት ነው። ዛሬ ግን ይህንን መረጃ በመስማቴ ደስ ብሎኛል እና እሱ የእሱ ገዳዮች ባያዙም ግን በቦታው የተጠረጠሩ ና እሱ ሲ ደበደብና ሲገደል የነበሩ ሰዎች እንደተያዙ ተነግሯል ማለት ነው። እና ብሬክስ እንደተናገረው መግቢያ ላይ ሰምታችሁታል። ሌሎቹም መረጃዎች አሉ። እሱም ደግሞ ምንድነው የገዛ ጓደኛውን እሱ ነው የገደለው እና ገዳይ እሱ ነው ተብሎ ተለጥፎ ቪዲዮ ሲሰራ ብሬክስ ለምን ይህንን ታደርጋላችሁ ይሄ ጓደኛው በጣም ለቴዲ መስዋዕትነት የከፈለ በብዙ ነገሮች ከጎኑ የነበረ ሰው ነው እና ከልቡ በጣም የሚወደው ከነፍሱ በላይ የሚወደው ጓደኛው ነው እና እሱ አይደለም የገደለው እና በሕመማችን ላይ ሕመም አትጨምሩብን ያልሆነውን ሆነ እያላችሁ ብሎ እንዲሁም ደግሞ በሴት ምክንያት ነው በሚስቱ ምክንያት ነው ሌላ ሚስቱ ሌላ አፍቅራ ነው ብላ ምናምን እየተባለ ብዙ ነገር እየተወራ ነው እና እሱንም ደግሞ በሴትም ዙሪያ እንዳልሆነና በመሀል በተፈጠረ ግጭት ህይወቱን እንዳይተርፍ አድርገው እንደገደሉት ተናግሯል ማለት ነው። ሌላኛው ነገር ደግሞ እንዲሁም ስለ ጓደኛው ፎቶ ለጥፋቸው፣ አትስሩበት እና ህመማችንን አታበረቱብን ብሏል። መግቢያ ላይ እንደሰማችሁት እንዲሁም ደግሞ መሲ የእሱን መሞት መቋቋም አቅቷት ራሷን ስታ ሆስፒታል እንደገባች ታውቃላችሁ። ለሁሉም ለነሙሉ ቤተሰቡና ለቅርብ ለወዳጅ ዘመዱ መጽናናትን ፈጣሪ ይወፍቃቸው። እንዲሁም ደግሞ ሀቁንም አላህ ያስገኝለት የእሱንም ገዳዮች ደግሞ እጅ ከፍንጅ ተይዘው ሀቁን አላህ ያስመልስለት ነው ምለው ገብቷቸዋል። ይህ ልጅ አሁን ይሄ ቴዲ በሰው እጅ ህይወቱ አለፈ። ብዙ ልጆች እዚህ ሚዲያ ላይ ስላልወጣና ስላልታወራ እንጂ በስደት ሀገር ላይ ህይወታቸው ያለፈ ተገድሎ የቀሩ ወንድሞቻችን አሉ ማለት ነው። እና ይህንን ድርጊት የሚፈጽሙ ሰዎች ደግሞ ግዴታ ተጦቅመው መያዝ አለባቸው። የሳውዲ ፖሊሶች ይህንን ነገር ያዙት ማለት ትክክለኛውን ፍርድ ያገኛሉ ብዬ ነው ማስበው። ለምን በሳውዲ ሕግ እኔ በጣም ስለሚተማመንበትና ሳውዲ ሀገር ላይ ትክክለኛ ሕግ ስለሚሰጥና ትክክለኛው ፍርድ ስለሚፈረድ ማለት ነው። እንደ ሀገራችን ተግበስብሶ በብር በጉልበት ደሃውን ታፍኖ ሀብታሙ እንደፈለገ እየሆነ አደለም ማለት ነውና እዚህ ሀገር ላይ ደሃም ሀብታሙም አንድ አይነት ነገር ነው። ስለዚህ ይሄንን ለጋ ወጣት በአጭሩ ያስቀሩትን ሰዎች ግዴታ የነሱም ህይወት በአጭር መቀጨት አለበት ብዬ ነው ማስበው። ለምን ሌሎቹም ከዚህ ይማራሉ፣ ይሄ መቀጣጫ ይሆናቸዋል ብዬ ነው ማስበው። ሳውዲ አረቢያ ላይ እንደ ቀላል ነው ሰው የሚሞተው። የራሳችሁ ዜጋ ነው፣ እናንተን ህይወታችሁን አደጋ ላይ የሚጥለው ማለት የራሳችሁ ሰው ነው። ለሌላ ዜጋ አሳልፎ እናንተን የሚሰጣችሁ ማለት ነው። ደላሎች በአሁኑ ሰዓት ላይ እህቶቻችን ላይ እያደረጉት ያለውን ሰምታችኋል። አንዲት ልጅ እንደውም ቲክቶክ ላይ ሴቶቹን እኔ ያስጠፋቸዋለሁ በጥሩ ስራ ትሰራላችሁ እያለች እያስወጠች እያገተች ብር እየተቀበለች እንደሆነም ሰምቼ ፎቶዋንም ቪዲዮንም ይዤዋለሁ። ኢንሻላህ ትክክለኛ መረጃ ከሆነ ቪዲዮውን ሰርቼ የምለቅላችሁ ይሆናል ማለት ነው። ስለዚህ ወንጀል ሰሪዎች ግዴታ የእጃቸውን ማግኘትና ና ትክክለኛውን ፍርድ መሰጠት አለበት ብዬ ነው ማስበው። እንግዲህ ብሬክስ እንዳለው ያልሆነ መረጃ አታምጡ። እሱ በሴትም መኪና አይደለም በመሃል በተፈጠረ እና እሱን ለመጉዳት ያሰቡ ሰዎች ይህንን ድርጊት ስለፈጸሙት እንዲሁም ደግሞ በቦታው እየተጠረጠሩና በቦታው ግጭቱ ሲፈጠር የነበሩ ሰዎች እንደተያዙና ፖሊሶች ትክክለኛውን ፍርድ ሊሰጥ እንደሆነ እንዲሁም ደግሞ እንትኑ ነገሩን እየተከታተለ እንደሆነ ተሰምቷል ማለት ነው። እነዛ ተጠርጣሪዎች ተያዙ ማለት ሌሎችንም ጠቁመው ያስይዛሉ ብዬ ነው ማስበው ማለት ነው። እና እባካችሁ ሁላችንም ለሱ ፍትህ ጠይቀን እንዲሁም ደግሞ ወንጀለኞቹን የሚታቁ ሰዎች እባካችሁ አሳልፋችሁ ልትሰጧቸው ይገባል ማለት ነው። የቴዲን ገዳዮች ብቻ ሳይሆን ወንጀል ፈጻሚዎቹን፣ አረቂ ያልሆነ ነገር የሚሸጡ ሰዎችን ግዴታ ቦታቸው ተጠቁሞ ሰዎቹን የሚያገቱት በዘረኝነት ምክንያት፣ በተለያዩ ነገሮች ምክንያት ወንድሞቻችን እህቶቻችንን እያገቱ ሕይወታቸውን እየቀሙ ያሉ ሰዎችን ግዴታ ተባብረን ልናስዛቸውና የእጃቸውን ፍርድ ሊፈረድባቸው ይገባል ብዬ ነው የማስበው ና ስለዚህ፣ ሰዑዲ አረቢያ ላይ የሀቅ ሀገር ነው፣ ትክክለኛ ፍርድ ነው የሚፈረደው። ሰው በሀገሩ እንኳን ሀገራችን ላይ እኮ ትክክለኛ ፍርድ አይደለም የሚፈረደው፣ ሕጻናቶች ተፈርደው ተደፍረው ራሱ ደፋሪው እንደፈለገ ነው ወቶ የሚለው ማለት ነው። በውክልና ይወጣል በብር ድጋፍ፣ እንደፈለገ ያንን ደካሞቹን አፋቸውን እያዘጉ እሱ እንደፈለገ ወቶ እንደፈለገ እየተዝናና፣ እናት ግን ልጆ የተደፈረባት እናት እድሜ ልኳን እያለቀሰች ትቆያለች ማለት ነው። እና ሁላችንም አይተነዋል ከዚህም በፊት አንዲት ህጻን ልጅ ገና የለጋ የሰባት አመት ልጅ ተደፍራ ያለውን ነገር አይታችኋል። አሁን ደግሞ እሱ ቅጣቱ ወደ ሀያ አምስት አመት ነበረ አሁን ደግሞ ሀያ ሁለት አመት እንደሆነለት ና ሶስት አመት እንደተቀነሰለት ተሰምተዋል። ማለት ሶስት አመት እንሆን አራት አመት አላቅም ከነበረው ቅጣት እንደተቀነሰለት ነው የሰማሁት ና ቀስ በቀስ ደግሞ ወጥቶ ይንቀሳቀሳል ማለት ነው። ገብቷቸዋል። በሀገራችን ላይ ደሆች አንገታቸው ደፍቶ እየሄዱ ሀብታሞች እንደፈለጉ ነው እየረገጧቸው ያለው ማለት ነው። እና ስለዚህ ይሄ ነገር ደግሞ እዚህ ሀገር ላይ የለም ሀብታም ደሀ ሚስኪን ምናምን የሚባል ነገር የለም። እዚህ ሀገር ላይ ጉልበተኛ ደካማ የሚባል ነገር የለም። ትክክለኛ ፍርድ ነው የሚፈረደው እና አይ ቴዲንንም ሀቅ አላህ ያውጣለት። እንዲሁ እንደ ተንከራተተ በሰው ሀገርም ላይ ተንከራቶ ሀገሩም ሄዶ ሳይደለው ሳያልፍለት ሳይደሰት ተመልሶ ወደ ስደት መጥቶ እንዲሁ እንደ ተቃጠለ እንዲሁ እንደ ተንከራተተ ነው። በአጭር ያስቀሩት ማለት ነው። እና ሀቁን አላህ እንዲያውጣላት እና እንዲሁም ለመላው ቤተሰቦቹ ለእናት ለአባቱ አላስሆኖ ታላ መጽናናቱን እንዲሰጣቸው እመኛለሁ ማለት ነው። እና ለቤተሰቦቹ ብቸኛ ወንድ ልጁ እንደሆነ ነው የሰማሁት እና ይቺ እናት ምን እንደሚያጽናናትና እና ምን ላይ እንዳለች ፈጣሪ ነው የሚያውቀው ማለት ነው። በጣም ነው የሚያሳዝነው። ስለዚህ ሁላችንም አላህ ሀቁን እንዲያውጣላት ዱአ እናድርግለት ማለት ነው። እና ወንጀል ሰሪዎቹም አላህ ደግሞ በአጭር ያስቀራቸው ወንድሞቻችን በአጭር የሚያስቀሩብንም ሰዎች አላህ እነሱንም ህይወት በአጭር ያስቀረው ነው የምለውና፣ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። ሰላም አሌይኩም ረመቱላ በረካቱ